ሰላም ተረፈ ወንድሜ የጽናት ተረፈ የኢትዮጵያ ተመልካቾች እንዴት ናችሁ? በዚህ ሳምንት አንድ ሰው ይዤላችሁ ወደ እናንተ ብቅ ብያለሁ። ጨዋታ አዋቂ ነው። ከሱ ጋራ የማሳልፈው ጊዜ የትምህርት ቤት ክፍል ነው። የህይወት ፍልስፍና ነው። የብዙዎችን ለህይወት የሰጣት ትርጉም ቀላል ነው፣ መኖር ብቻ። ይህ ሰው ሌምቦ ይባላል።

ቀቅርብ ጊዜ ደግሞ ወዲያው ካወቅሽ በኋላ አገኘዋቸው አደራሉ። ያው የአደራ ልጄ ነበር ሶስት ዓመት ልክ ነው። እና ያው የአደራው ጊዜ እየጠበኩ በስርዓቱ አቆይቻለሁ። እኔም ጥሩ የእንትን ነበርክ፣ የጥሩ የእውቀት አባቴ ነበርክ። ለእኔም ደግሞ በንባብን በምንም ዳብረሽ እንድታድጊ እጠራለሁ። አንቺ ለንባብ ያለሽ ትኩረት አነስተኛ ሆኖ አነስተኛ ነው በነገራችን ላይ ገርማቸው የመመረቂያ ጽሁፌ ከሌምቦ ጋር ነበር የሰራሁት። በፍቅር እስከ መቃብር ላይ ነበር የሰራሁት እና ሌምቦ ነበር የረዳኝ። አመሰግናለሁ ሌምቦ፣ ተመርቄ ስላገኘኝ። አዎ አይ ደሞ ገና ነሽ። አሁን ማለት ብዙ ምርቃት ያስፈልግሻል፣ ብዙ እውቀቶች። ለምን በልጅነት ብዙ እውቀት መያዝ ያለብን ጊዜ ላይ፣ ወጣትነት ብዙ እውቀት መያዣ እንጂ ብዙ ገንዘብ መያዣ ጊዜ ያለኝ ነው። ስለዚህ እውቀት ደግሞ ቢያንስ የምትጠቀሚበት እውቀት መሆን አለበት ከተግባር ጋር። ዝም ብሎ እውቀት ማጨቅ ትርፉ በሽታ ነው የሚሆነው። ግን የምትተገበር የሆኑ እውቀት ይዘሽ በዛ እውቀት እየተገበርሽ ሌላ እውቀት። የሰው ልጅ ብዙ ነገር ማወቅ ቆንጆ ነው። ብዙ ነገሮችን ደግሞ አውቆ ከተግባር ጋር ሲሆን ደግሞ መሆን የተሻለ ይሆነ። ስለዚህ በዛ መንገድ እንድታየ እኔ ተሰነ ቤቴ ቁጭ ብዬ ማታ ጫረ ጫራ አድርጌ ልሃለሁ ምጠይቀን ጥያቄ ሌምቦ ብዙ ሰዎች ቀላል የህይወት ፍልስፍና ያለው ይላሉ። አንተስ ትቀበሏል? አዎ እኔ ቀላል በጣም ህይወትን አቅልያት ነው መኖር። ማለት ህይወትን እንዳቀላት ያደርገኝ ደግሞ ዲዮጋን የሚሉት ፈላስፋ ነው። ህይወትን ቀለል አድርጓት ከሚኖረው እና ህይወትን ማካበድ ገባሽ፣ ትርፉ መከራ ነው፣ ስቃይ ነው። ስለዚህ ህይወትን ቀለል አድርገሻት ነው መኖር። ህይወትም ደግሞ ሲፈጥረው ፈጣሪ ቀለል አድርጎ ያከበደው፣ የሰው ልጅ ነው። ለምን አንዱን አንዱን ለመብለት ሲል ህይወት ላይ ያከበዳት እንጂ ህይወት ቀላላት። በዛ ቀላል ህይወት ውስጥ መኖር ስትሺ ባሽ ሁሉም ሰው ወደ ከባዱ ዓለም እየገባ ስቃይ ማየት እድሉ ጣው ፈንታ ሆነ እንጂ ህይወት ቀላል ናት። እኔ ደግሞ ህይወቴን ቀልል አድርጌ ነው የምኖረው። አሁን እንደምኖረው ቀላል ነው፣ ድሮም ሳቅ። እኔ ችግር የለብህም። ለምንም፣ ያው የብዙ ሰዎች ጥያቄ ሌምቦ ለምንድን ነው ግን ባዶ እግሩን የሚሄደው የሚል ጥያቄ አለ። አዎ በብዙ ነገሮች መልሼ ባዶ እግሬን የምሄደው ምቾት ነው ነገር ምቾት በጫማ የምትሄጂው ሲመች፣ እኔ በባዶ እግሬ ስለሚሄድ ይመቸኛል፣ ደስ ይለኛል። ስለዚህ ምቾት ይሄን ውስጤን ስለማዳመጥ እራስሽ የሚያስደስትሽ ስለ ባዶ ጭንቅላቴን ከምሄድ ባዶ እግሬን የምሄድ ይሻለኛል በሀብታምና በድሃ መካከል ምን አይነት ልዩነት አለ? በሀብታምና በድሀ መካከል በእኔ ፍልስፍናና እይታ ያለው ሀብታምና ድሃን መጀመሪያ የምለይበት መንገድ አለኝ። ሀብታም የምለው ፍላጎቱን የሚገታ ባለኝ በቃኝ የሚል ሰው ነው። ሀብታም ብዬ ባ ድሃም የምለው ደግሞ በድህነት የሚኖር ደግሞ ማለት ድህነትን በምርጫው የኖረና ካለ ፍላጎት የሚኖረው ሰዎች ይለያሉ። ድህነትን በፍላጎት የምትኖሪው ከሆንሽ አንቺ ድሀም አያለሽም ሀብታም ለች ድህነትን ግን ካለ ምርጫሽ የምትኖሪበት ከሆነ ነው ስቃይ ሀብታምም በፍላጎትሽ የምትኖሪው እና ካለ ፍላጎትሽ አሁን አይትሽ ከሆነ ወይ ባልታሰበው በውርስ በምን ሀብታም ይሆን እና አሁን ደሶ ይህን ሰው ሀብታማት ስግብግብ እና ድሃ ነው ሁልጊዜ ባለው ነገር ላይ አይደሰትም። ያለውም ለምን መጨመር እንጂ ባለው ነገር መደሰት አይችልም። ስለዚህ እኔ በሁለት መንገድ ነው ማለት በምርጫ ያገኘሁት አሁን ድህነትም በምርጫሽ ሰው ልጅ ነው ለመከፋፈል ዘመን ይላል። ድህነትም ሀብትም ሸክም ናቸው ሁለቱም ሁል ጊዜ እንዲህ ነኝ እንዲህ ነኝ እንዲህ የተማርሽ ምጥሪ ሁሉ አይበሩሽ ዳሜጅ ሆኖ ነው የሚቀረው። እዩ ብዙ ከድህነት የሚያወጡ ስለዚህ ስለዚህ እኔ ሀብታምና ድሃን የምለይበት በዚህ መንገድ በዚህ ፍልስፍና እይታ ነው ማየው እ ሌላው ምን መሰለኝ የህይወት መመሪያ ወይም የምትገዛበት መር ምንድነው? ምንም የምገዛበት የህይወት መመሪያ ሌላ የለኝም። ህይወት መመሪያ ፈጣሪ ቃል ነው፣ እውነትን ነው የህይወት መመሪያ እውነት። እውነተኛ ያሰው ነው መሬ እውነት ነው። ማስመሰል ምናምን ውሸት አልወድም። እውነት ነኝ። ፊት ለፊት ነው። አንድ ሰውን ጉድለቱን ካየሁት ፊት ለፊት እናገራል። ጉድለቱን ይትክስ ሲነግረኝ ደግሞ አደምታለሁ። ለምን ብዬ አልቃወኑ። ስለዚህ ህይወት መ የለም፣ እውነት ነውወት መሬ ወርቆ በመነሳት እና ጥሎ በማለፍ ውስጥ ያንተ መልእክት ምንድን ነው? ወርቆ በመነሳት እና መነሳት አሁን ስትይ አንድ ጊዜ ደ ወድቆ መቅረት ነው መጥፎ። ሰው ልጅ ወድቆ ይነሳል። ምን ጊዜም የኢትዮጵያ ትንሽ ያችን ትንሽ ጊዜ ስንወድቅ በዛው ይቀራል ወድቅ። አንድ ሺህ ጊዜ ውደቂ ወድቀች ተነሽ ወድቆ መቅረት ነው መጥፎ። ስለዚህ ከውድቀትሽ ትማሪያለሽ። ብዙ ሰዎች አሁን ከኪሳራ ከምን ከምን አሁን በቢዝነስ ላይ ወይ ምናምን ይገቡና ትንሽ የኪሳራ ሰገጥ ወይ ነገር ይላሉ ያ ኪሳራ ትልቅ ትርፍ እያስተማራቸው ቢያውቁት በሌላው ግን እነሱ ተስፋ ይቆርጥበትና በዚያው ይወድቃል። ወድቆ መቅረት እንጂ ወድቆ መነሳት ድንቀነት ለከና እኔም ይሄንን ያልኩ ጥያቄ ያነሳሁት አሁን ሁላችንም በመተዛዘብ እንደምንችል እንደምንችል ብዙ ሰዎች ጥሎ በማለፍ ውስጥ ነን፣ ሽቅድ ሩጫ ላይ ነን ያለ ነው። ጥሎ በማለፍ ውስጥ ነን ያለ ነውና ለዛ ነው እኔም ይሄን ጥያቄ ያነሳሁልህ ቀልብህን የሚስል ወይም የምታደንቀው የሀገራችን ውስጥ ጸሐፊ ማን ነው? የሀገራችን ጸሐፊ ያው የበፊቶቹን ነው የምወዳቸው እነ አቤ ጉበኛን፣ ብርሃኑ ዘሪሁን፣ እነ በዓሉ ግርማን ነው የምወደው። በአሁኑ ዘመን ግን ድንቅ የምወደው ዶክተር መናድ ደበበ ቀይ ዘመኑ ድንቅ ጸሐፊ እና ህይወት የገባው ቆንጆ የስነ ልቦና ሊቅ ነው። እሱ ብዙ ሰዎች ሊለውጥ ይችላል። እና አሁን ዘበነም ደግሞ አሁን ዘበነ ደግሞ ስለ ሰው የጻፈው መጽሐፍ የሚገርም ነው እና እነሱን አደንቃለ። ምን ያው ወደፊት ብዙ ጸሐፊ ይወጣሉ። እንደገና ደግሞ በሁለተኝነት በጣም ማደንቀው ደግሞ ቢኖር ይስማዕከ ወርቁ፣ ይስማዕከ ወርቁ የዘመናችን ጀግና። ያው ዶክተር ምህረት ደበበ ያልኩሽ እሱ ስነልቦና ነው። እንትና ደግሞ ይስማዕከ ወርቁ ድንቅ ኢትዮጵያን የሚያሳየን ጸሐፊ፣ ኢትዮጵያን የሚያሳየን ምን አይነት ሀብት እንዳለን፣ ምን አይነት ጭንቅላት እንዳለን፣ ምን አይነት ሰዎች እንዳሉ የሚያሳይና የእሱን መጽሐፍ ደግሞ ሁሉም ሰው በትኩረት ፖለቲካ ነክ አስተሳሰብ ይዞ ሳይሆን የሆነ ለማወቅ ጥሩ ቢያነበው ቆንጆ እውቀት ያገኝበታል ብዬ እገምታለሁ። እኔ የምጠቀመው ምንደሆነ ታውቃለህ? አሁን ከመጣ ብስንት መጽሐፍ አይ በቁጥር አላውቀውም። ያው ለውድድር ስለማላነብ አልቆጥርም። መጽሐፍ ደስ ሲልሽ ነው የምታነቢው፣ ገባሽ አሁን ብዙ ጊዜ እንዲህ አይነት መጽሐፍ አነብብ ምናምን እንትን አለ። እኔ ያው ከ11 ዓመት ጀምሮ አነባለሁ። ግን እንደዚህ ለቁጥር እንደገና ደግሞ ምን አለ መጽሐፍ ብዙ ጊዜ ድሮ ያነበብኩትን አሁን እከልሰዋል። አሁን ደግሜ ሳነበው ነው የሚገባኝ። ያኔ ማነም ነበር፣ አሁን ሳነብ ነው። አሁን ብዙ መጽሐፎችን ደግማቸዋል። እና መጽሐፍ ማንበብ ለሰው ልጅ ትልቅ የህይወት ስንቅ፣ የህይወት ሽምት ለመልም ይስታ ነው። አንዴ ዲውጋን የሚሉት ፈላስፋ አንድ ሁል ጊዜ ምሽቀረቀራል ሽቶ ምናምን ተቀብቶ ይወጣል። ወጣትን በዝምት እያለ እዚያ የሆነ ስማ የትኛውም ሽቶ አይምሮን ቆሻሻ ያጠፋው ማሰብና ማንበብ ካልጀመርክ ጀምሮ ከዛ በስንተኛው ጊዜ ልጅ ሲያነብ ያገኛል። ጎበዝ ስጋ ውበት ከማድረግ ወደ መንፈሳዊ ውበት ማድረግ ጀመረ አለ። ስለዚህ ይሄ ነው መሆን ያለበት። እነሱ ጊዜ ያሉ ፈላስፎች ያረኩኛል፣ እንደነዚህ አይነት እና ብዙ ጊዜ ደግሞ እብዶች የሚመስሉ ሰዎች ወዳለ ከነሱ ነው ቁም ነገር። ትክክለኛ ሰዎች እነሱ ናቸው፣ እና ከነሱ ሰዎች መማር እወዳለሁ። ብዙ ጊዜ ቢሆን ኖሮ ብላ የምትጸጸትበት ነገር አለ? ምንም በህይወቴ ምንም የምትጸጸትበት የለም። ለምን መሰለሽ? ምንም ሁሉ ነገር ሊሆን ታስቦ ነው የሆነ። ሁሉ ነገር ለበጎ ነው። አሁን ብዙ ጊዜ አይተሽ ከሆነ መጥፎ ሲገጥመን ወይን እንጂ ቢሆን እንላለን። ያ መጥፎ ጥሩ ሊያመጣ ነው። የሆነ ጊዜ እዛ ጋር ጥሩ ነገር የመጣልሽ ነገር ያ ነገርም በጊዜው ጠብቆ ጥሩ ነገር ስለመጣ ነው። ህይወት ምን ጊዜ የምታመጣችሁ ነገር ሁሉ ለበጎ ነው ማለት ነው። አንድ ይሄኔ አስተማሪ ለበጎ ነው የሚል አንድ የኢህአዴግ ጊዜ የእንትን ፖለቲካ አብሮን ታስረ ነበር። ዶክተር አክሊሉ እና አዛ ድዲሳ ተይዘን፣ እሳቸው በጣም ምሁር ስለሆኑ ከእኛ ጋር ይሆናሉ ምናምን ብለን እኛ የሰፈር ልጆች አስር ነበረን፣ ከኛ ጋር ነበሩ እሳቸው። እና ሁሉም ሲማረር አንድ ቀን ቁጭ አሉና አንድ ጨዋታ ላጫውታችሁ፣ ሁሉ ነገር ለበጎ ነው አሉ። እንዴት ነው መሰለ፣ ሁለት ጓደኛሞች ነበሩ እና ወደ ሩቅ በረሃ እየተጓዙ እያለ ሽንታቸው ይመጣል እና ወርደው ሸንተው ሲመለሱ ሹፌሩ በሩ ሲዘጋው እጁን ቀረጠፈው እና እጁ ጁ ደማል። እዛ፣ ለጓደኛው ወይኔ እጄ ደማ ሲለው፣ ለበጎ ነው አሉ። እጄ እንዲህ ደሞ ነው ለበጎ ነው ትለኛል? ውረድ ብሎ እዛ በረሃ ላይ ጠሉት ይላል። እዛ ትንሽ እንደ ተጓዘ ትንሽ ኪሎ ሜትር እንደ ተጓዘ ይሄ በፊት ለጋብቻ ብልት የሚቆርጡ ምናምን ሽፍቶች ያጋጥሙታል። ሰው በራሪ አስቀምጠው ብልቱ ሊቆርጡ ሲሉ እጁ ላይ ደም፣ ያ ነጁስ ነው ለቃ ንጹሕ ሰው ነው የሚቆረጥ፣ ነጁስ ነው ይሄ ምናምን ነገር ደም አለበት ብሎ ይመረሳል። ከዛ መኪናውን አዙሮ ወደ ጓደኛ ይመጣል። ከዛ ጓደኛውን ናግባ ይለዋል። ለምን ለበጎ ነው ናግባ ይለዋል። ከዛ እንዴት ገባህ ለበጎ ነው ስለው እኔ አንተን እዚህ ጋር መጣሌ ለበጎ ነው ይዞት ብሄድ ያኛው ንጹህ ነበር፣ ይቆረጥ አሃ። መጀመሪያ ግንዛጋ ሲጥለው አናዶን ነበር። እና ሁሉ ነገር ለበጎ ነው። እና ይሄንን ነገር አስፈተን ማየት አለበት የሚሆንብሽ መከራ ምንም ቢደርስብሽ። ስለዚህ ለዚህ ነው እኔ ምንም ነገር ማዝ የሚጸጸትበት ነገር የለኝ። ወይ እንዲሆነ ምንም ነገር ብዬ የምለው የለም፣ ወይስ እንዲ ቢሆን ለዛ ነው። አሁን ላይ በእኛ ሀገር ላይ መቀየር የምትፈልገው ምንድነው? አዎ ማለት ኃይል ወዲያው የሚገኝ የለም። የወደፊት ፍትቀደኔ ድንቅ ኢትዮጵያን መፍጠር ነው ማለት በግብርናው ላይ ሰርቼ ህጻናቶች የሚቦርቁበት ህጻናቶች ከሰቆቃ ከምን ከምን ድነው የሚኖሩበት በቃ ሁሉም ቦርቀው ልጅነታቸውን በብሔር ዘር ምናምን ሳይሉ ቦርቀው የሚያድጉባትን ኢትዮጵያ ነው እቅዴ። አላማዬም ይሄ ነው እንጂ እኔ ወደፊት ሀብት ለማካበት ምናምን አለ እነሱ ቢያንስ ከግቢያቸው ሁለት ቀንጥሰው እንዲበሉ ሁለት ቀንጥሰው እንዲበሉ በአበባ አጊጠው በምናምን እንዲኖሩ በፈለጉበት ሰዓት መብላት እንዲችሉ እና ድንቅ ኢትዮጵያን መፍጠር አላሜ ይሄ ደግሞ በሂደት ነው እንጂ ወዲያው ታምራዊ ነገር ሊከሰስ ስለማይችል ዘመን ወጣቶች የዘመን ወጣቶች እንዴት አይነት ቢሆኑ ትጠብቃለህ? እንዴት አይነት የዘመኑ ወጣቶች እንዴት አይነት እንዲሆኑ ትጠብቃለህ? ወይም ለሀገር ወጣቶች ምን ምክር አለህ? አዎ የዘመኑ ወጣቶች አሁን ብዬም ወቅ ሰውና ነገራችን የዘመኑ ወጣት ምን ይመስላል ኑሮ ያገሩ ፖለቲካ። አንድ ሀገር አስተካካይ ፖለቲከኛና ሀይማኖተኛ ምሁሮች ናቸው። እነዛ ወጣቱን ወረደው ገርተው ያሳደጉት ወጣት ተንከባክቤ ሲሆን ነው የተሻለ ትውልድ የምትፈጥሩ። የኛ ወጣቱን ረስተውት ከኖሩ በኋላ ጥላቻን ምንን ስራፈትን ምናምን አስለመዱት። በዛ አይነት መንገድ ውስጥ ካሳለፉት በኋላ ቦዘኔ ምን ብለው ይሰይሙታል። ያለ ትውልድን ራስሽ ነሽ የምትፈጥሪው። አሁን ቅድም ያልኩሽ ልጆች ላይ ይሰራሉ ያልኩት የተሻለ ትውልድ ለመፍጠር ልጅ ላይ ወጣቱ፣ አንቺ በገራሽ ነው። አሁን ወጣቱን አሰልጥነን ያኔ በቴክኒክ ሙያ በእውቀት በምን አዳብረን ቢሆን በአሁን ሰዓት ኢትዮጵያ ምን ያስቸግራል? ምንም ግን አሁን ይሄን ወጣት እዚህ ጋር አደንዘውት በብሄር በዘረኝነት ምናምን ወጥረው ይዘውት ዳሜጅ ካደረጉት በኋላ በስ መምን ከሰከረ በኋላ ሁሉ የሚሰማው ጥላቻውን ተስፋ ቢስ ወጣት በዛ። ስለዚህ ወጣቱን እንዲስተካከል ማድረግ የበላዮቻችን የቤተሰብ አንድ ትልቁ ነገር የቤተሰብ አላፊ ሁለተኛ ቤተሰብ ደግሞ ሳይሆን መንግስት። መንግስት ጥሩ መንግስት ሲመራ ጥሩ ቤተሰብ ይወጣል። ስለዚህ ዋናው የኢትዮጵያ የሚያስፈልጋት ቁልፍ ድንቅ መንግስት ነው። ለዛሬ ብቻ ብሎ መኖር እና ዛሬ ሁሉም ይቅርብኝ ለነገ ብቻ ላስብ ብሎ መኖር ምን ለውጥ አለው? አዎ ይሄ ፍልስፍና እይታ ስታየው መኖር ያለብሽ አሁን ነው። አሁንም በተግባስ ተገበሪው ነገ አሁን ይሆናል። ነገ ዛሬ ይሆናል። አሁን ነቅተሽ በተግባር የተገበርሽ ለነገ ይቀላል። ሰው ልጅ ዛሬን ሳይሰራ ነገ ይመኛል። ነገ ዛሬ ይሆናል። ከነገ ወዲያ እንስቲ ዛሬ ይሆናል። በዚህ በስቃይ ነው አሁንን ነው በንቃት መጣለህ። አሁንን ከተገበርሻት ነገ የተሻለሽ። ስለዚህ ሁሉም ሰው መኖር ያለበት አሁንን ነው። አሁንም በተግባር ሲተገበር ነገ ያስተካከላል። የአሁን ውጤት ነው ነገ እና ብዙ ጊዜ ፍልስፍናችን ጎርቶናል። የሆነ መጭፍን አካሄድ እየሄድን ከብዙ መጽሐፎችን አለማገላበጣችን እይታችን አለማስፋታችን ነው አሁን ያለው ድህነት ምናምን የተዳረገ ነው። ስለዚህ እይታችን በስፋት አለበት። መጽሐፍት ቤት አለህና ስለ መጽሐፍት ቤት ትንሽ ብታስረዳኝ ደስ ይለኛል። በኋላ እጄ ቀርጸዋለሁ። በረም መጽሐፍት ያው ትውልዱ እንዲያነብ ትልቁ ጥረቴ እሱ ላይ ነው። አሁን ትልቁ ትቻለው። ለምን ትልቁ መጽሐፍና እውነት ይፈራል። መጽሐፍና ጸበልን ይፈራል ወጣት። ስለዚህ ከነሱ ጋር መዳረግ ስቼ አሁን ህፃናቶች እየጀመረ ልጆችን የተረት መጽሐፍ ሰጣቸዋለሁ ነገ በስቴፕ በስቴፕ አምስተኛ፣ አራተኛ፣ ስድስተኛ ሲደርሱ በቃ እንደሱ የሚመጥም መጽሐፍ ማዘጋጀት ነው። ወደ ፊት እንደሱ ነው ላይ ነው ይቀጥላል። ዋው ፓርክ ላይ ማውን እንድን ወዛ በዚ ማንድ ስፖንሰር አሁን ጠይቀ ያለው በእኛ ቲቪ በባለው በፋና ተሳክቶ ከመጡ ስፖንሰሮች እዚህ ጋር ሰርቼ ዳሶች ምናምን የሚያምር ፓርክ ህጻናቶች እንዲያለቡ ስዕል እንዲስሉ ለጽሁፍ እንዲጽፉ ቆመው እርስ በርሳቸው ማንበብን መድረክ መምራት እንዲችሉ፣ በጣም ቦታ ነው። እንደሱ እንዲያደርጉ ጥረቴ ነው። እዚ ላይ ደግሞ ሁሉም ተሳትፎ ቢተባበርና እችን ሀገር በሽ የተሻለ ትውልድ ምንለው ብንፈጠር፣ አለበለዛ በዚህ አካሄዳችን ነገ ልጆቻችን የቻይና ባህሪያ ነው የሚሆኑት፣ የነጮች ባህሪያ ነው የሚሆኑት። ለምን አሁን እንዲ ስንባላ እኛ እንሞታለን፣ ነገ እዳችን ሰማይ ይነካል። ይመጡና እነዚህ ልጆቻችንን እያንገላቷቸው ኢንዱስትሪ ፓርክ እያፈጓቸው ዳቸው ዳቸውን ይቀብላሉ ሳይማሩ በሀገራቸው ሊያስ ይሄ ዕጣ ፈንታቸው ከፊታቸው ገጥሟቸዋል። ስለዚህ አሁን ነው ቆመን እነዚህን ትውልድ ገርተን ማሽኛ የተሻለ ስራ ሰርተን እነሱ ብትመች ኢትዮጵያ መፍጠር በጣም ደስ ይላል። ሌምቦዬ ለህዝቡ ትንሽ አጭር መልዕክት ታስተላልፍል ጣዝቡ ማስተላልፈው መልእክት ምን መሰለሽ፣ ህዝቡ ወደ አርምሞ እንዲገባ ነው። መመሰጥ የሚለው በእኛ በኦርቶዶክሶች አርምሞ ይባላል። ድንቅ ነገር ስታ ወደ ውስጣችን ስንመሰጥ የተሻለችን ነብስ ለማግኘት ይረዳናል። እና ነጻ የሆንን ነብስ ለማግኘት እንዲረዳን መመሰጥ መመሰጥ ለት ከፈጣሪ ጋር መገናኘት ነው። ስለዚህ ሁላችሁም በዚህ መዓት ዘመን ሁሉም ነገር ትታችሁ መመሰጥ በት ጀምሩ የተሻለ ኢትዮጵያ መፍጠር እንችላለን። ብዙ ጊዜ ደግሞ የሀገራችን ጋዜጠኞች የህዝቡን ችግር ሳይሆን የሚያነሱት የባለስልጣኑን ፎቶ ነው የሚያነሱት። ስለዚህ የህዝቡን ችግር እንዲያነሱ፣ በዚሁም ለጋዜጠኞች መልእክት ማስተላለፍ፣ በየቦታ እየዞሩ ፎቶ ፖስት እያደረጉ አሉባልታ ወሬ ከማድረግ በትክክሉ ህዝብን ችግር ማንሳት ነው። ጋዜጠኛ የራሱን ሀሳብ አለ፤ የሚያነሱት የህዝብን ነው ስለዚህ ደፋር ጋዜጠኞች እንዲፈሩልን እንፈልጋለን። አሉባልተኞችን ደግሞ ማስወገድ፣ ህዝቡ ብሎክ እያደረገ እነሱን አለማድመጥ አስተላልፋለሁ ወይ? አመሰግናለሁ። ሊምቦ በጣም ደስ ይለኛል። ከዛ ሄደን እዛች ጋ የወደዳችን እያወራን ሻይ እንጠጣለን። በጣም ጊዜን ስለሰዋልኝ፣ ሊምቦ በድሮ ጓደኝነቶችን በጣም ደስ ይለኛል። ነገ ደግሞ የተሻለ ነገር ለመስራት ጣሪ በርቺ ማለት በእንደዚህ አይነት ቦታ ላይ ብቻ ተወስነሽ መቅረት እንዳታደርጊ ትምህርትሽንም ገፍተሽ የተሻለ